ከሰሞኑ በቲክቶክ ማህበራዊ ድህረ ገጽ ላይ በተነሳ መነጋገሪያ ጉዳይ የተነሳ የብዙዎች ትኩረት ወደዚያ ሆኖ የነበረ ቢሆንም ከአሶሳ ሀገረ ስብከት የተሰማው ዜና ግን እጅግ ትኩረት የሚያሸው ጉዳይ ነው። በአሶሳ ሀገረ ስብከት አንድ ግለሰብ ያለ ብፁዕ ሊቀጳጳሱ ፈቃድና ያለ ሀገረ ስብከቱ ፈቃድ ቤተ ክርስቲያን ተክሎ በሌለው ክህነት በገዛ ቤት እያጠመቀና የጥንቆላ ድርጊት እየፈጸመ ተገኝቷል። በዚህም ግለሰቡ ተወግዞ በሕግ ቁጥጥር ስር የዋለ ሲሆን ቤተክርስቲያን ብሎ ያነጸውን ግንባታ ከጸጥታ አካላትና ከወጣቱ ጋር በጋራ በመሆን እንዲፈርስና እንዲቃጠል ተደርጓል። የሀገረ ስብከቱ ሊቀጳጳስ ብፁዕ አቡነ ሩፋኤልም በጉዳዩ ላይ መግለጫ ሰጥተዋል። ለሁሉ የተሰጠው ጸጋ አለው። የማጥመቅ ጸጋ አለ፣ የመስበክ ጸጋ አለ፣ የመጸለይ ጸጋ አለ። ለእያንዳንዱ ጸጋ ተሰጥቶታል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብሔራዊት፣ ሐዋርያዊት ዓለም አቀፋዊት ታሪካዊት ቤተክርስቲያን ናት። ለኢትዮጵያ ሕዝብ ሕግና ስርዓት ያስተማረች ተቋም ናት። የሕግ ምንጭ ናት። ትምህርት ሚኒስቴር ባልነበረበት ጊዜም ፊደል ቀርጻ ብራና ወጥራ የኖረች ተቋም ናት። ነገር ግን ከቅርብ ጊዜ ወዲህ ብዙ አጉራ ዘለል ሰባኪያን እና ጆቢራ ጠማቂያን ተነስተውባታል። እና ከዛም አልፎ ደግሞ የቆብሌቦችም ተነስተውባታል። ቤተክርስቲያኒቱ የሲኦል ደጆች የገሃነብ ደጆች አያሸንፏትም። ማንም ቢነሳ ይሰበራል እንጂ አያሸንፋትም። ቤተክርስቲያንን ያከበረ ይከበራል፣ የናቀ ይናቃል። አሁን ይሄ ግለሰብ አቶ መብራቱ የሚባል ቅስና የለው፣ ዲቁና የለው፣ አናጉኒስትስነት የለው፣ የደብተራ ሙያ የለው፣ ስልጣነ ክህነት የለው። እዚያ አሶሳ መሃል ገበያ ውስጥ ንግድ ሲነግድ ኖረ። ንግዱ አልሳካለት አለ፣ ከሰረ። እግዚአብሔርን ለምኖ የግብርና መሬት ተቀብሎ ማረፍ ሲገባው አጠምቃለሁ ብሎ ከማጥመቁም አልፎ ይሄው እንደምታዩት እንግዲህ ሊቀ ጳጳስ ነው። ቤተ ክርስቲያን የሚባርከው ታቦት የሚባርከው ሊቀ ጳጳስ ነው። የመሰረት ድንጋይ የሚጠለው ሊቀ ጳጳስ ነው። ማንም ሳይፈቅድለት ይሄው እንግዲህ የምታዩት ጊዮርጊስን አስገባለሁ ብሎ ህገ ወጥ ስራ ሰርቶ እናንተ ዘብ ነው የቆማችሁ። እንደ ሐናንያና ሰጲራ መሬት ሸጠው መሬት ውጦ እንደገደላቸው ሁሉ ነው መብራቱ የሆነው ዛሬ ሳልተፈቀደለትን ሰርቶ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መዋቅር ውጪ በግሌ ሌላ ኦርቶዶክስ አቋቁማለሁ ብሎ መሬት ወስዶ ቤተክርስቲያን ሰራሁ ብሎ ታቦት ሊያስገባ ሲል ነው የተደረሰበት ማለት ነው። እና ለሌሎቻችሁም ማስተማሪያውን ሁሉም ድርሻውን ይወቅ፣ ድርሻውን ይወቅ። ይሄ ሰውዬ ባልተገባው ነው የገባው። ሀገረ ስብከት ለሊቀ ጳጳሱ ሚስቱ ናት ይላል። በማይገባው ባልተፈቀደለት ገብቶ እግዚአብሔር ነው ያዋረደው። እንደምታዩት እዚሁ በአካባቢያችን በጎረቤታችሁ ጳጳስ ሳይሆኑ ጳጳስ ነን ብለው ቆብ ሰርቀው ቢሮ እንደከፈቱ፣ ቤልሻንጉል ደግሞ ቤተክርስቲያን ሳይፈቀድለት ቤተክርስቲያን መስርቻለው ሁለተኛ ኦርቶዶክስ መስርቻለው ያለው ግለሰብ አቶ መብራቱ ነው የሚባለው ከአሁኑ ሰዓት ጀምሮ እንደ ሊቀ ጳጳስነቴ አውግዣዋለሁ። በየትኛውም ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቢሞት እንዳይቀበር፣ አጽሙ በቤተክርስቲያን እንዳያርፍ ከአውግዤ ለይቸዋለሁ። እሱ ከሐናንያ ከሰጲራ የማይለይ ሰው ነው። የማይለይ ሰው ስለሆነ የእምነቷም ተከታይ አይደለም። ውጉስ ከማሪዎስ በቃ፣ የአሪዎስ የመቅዶኒዎስ የንስጥሮስ ልጅ ነው። በእምነቱ የሚደራደር ሰው የለም። ሃይማኖታችን ኦርቶዶክስ ተዋሕዶ ቤተክርስቲያን ሃይማኖታችን እንድትደፈር ማንም የሚፈልግ ሰው የለም። እዚህ ነው እዚህ ጫካ ውስጥ ሩጠን የመጣን ከቅዳሴ ወተን ዝል ደታ ማይደረስባት አስቀድሰን ነው ወደዚህ ሩጠን የመጣን ከሃይማኖት የሚበልጥ ነገር ስለሌለ ከቤተክርስቲያናችን የሚበልጥ ነገር ስለሌለ ጌታ በመለኮቱ መንግስት በስልጣኑ ጎልማሳ በሚስቱ ሊቀጳጳስ በሀገረ ስብከቱ ቢገቡበት አይወድምና ሁምድርሄ ሰይጣን ብየዋለው መብራቱ ሁምድርሄ ሰይጣን ስለዚህ እች ቦታ ከዚህ በኋላ የማንም አይደለችም የወረዳው የቀበሌው ነው የፈለጉትን መሰረታዊ ልማት ያልሙበት የፈለጉትን መሰረታዊ ስራ ይስሩበት ይሄ ቤሊሻንጉል ለሌሎቹም ማስተማሪያ ነው ስለዚህ ባካችሁ መንፈስን ሁሉ አትመኑ። አሁን ከዚህ ከየት አካባቢ ነው? መታወቂያቸው ሲታይ የሰማሁት ከምዕራብ ጎጃም አካባቢ ነው መተው የፈለሱት ነው የሚለው ካርዳቸው እንደታየ፣ ከዛ አካባቢ መተው የፈለሱትና እባካችሁ፣ ተሐድሶች ከቤተክርስቲያን እጃችሁን አቁሙ። ቅባቶች ከቤተክርስቲያን እጃችሁን አቁሙ። መናፍቃን እጃችሁን ከቤተክርስቲያን አቁሙ። እ ምንድን ነው ደግሞ ሌላ አይመጣብን መንበረ ሰላማ መንበረ ጴጥሮስ ተብሎ የተነሳ ወንበዴ እጅህን ከቤተክርስቲያን አንሳ። ተዋሕዶ ተዋሕዶ ናት፣ ዛሬም ነገም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አትፈርስም። እሷን የነካ ይወድቃል፣ እሷን ያከበረ ይከበራል። መብራቱ እሷን ነካ ተዋረደ። ከርቸሌ የገባ ገና እስር ቤት ገብቶ መማቀቅ አለበት ዝምሎ መለቀቅ የለበትምና እግዚአብሔር ይባርካችሁ። እግዚአብሔር ይጠብቃችሁ። እግዚአብሔር ከናንተ ጋራ ይሁን። እግዚአብሔር ይቺ ቤሊሻንጉል ብሙዝ አሶሳና እቺ ጋምቤላ በእምነታቸው የጠነከሩ ነውና፣ ቅባቱንም ምንድነው የሚለውት ይሄ መልእክተኛውንም መንበረ ጴጥሮሱንም መንበረ ሰላማውን ጆቢራ አጥማቂውንም አጉራ ዘለል ሰባኪውንም እግዚአብሔር ያዝልን። ሀገሪቱ የተባረከች የተቀደሰች ትሁን። እንኳን ይሄ ህገ ወጡ አጥማቂ ጆቢራው አጥማቂ እንኳን እግዚአብሔር አዋረደው፣ እንኳን እግዚአብሔር ጣለው፣ እንኳን ኦርቶዶክስ ባንዲራው ተወለበለበ። ተዋሕዶ ለዘላለም ትኑር። እናንተ ጋም እግዚአብሔር ይኑር። ያሶሳ ወጣቶች እግዚአብሔር ይባርካችሁ። ከአባቶቻችሁ ከሊቀጳጳሳችሁ ጋር መታችሁ እዚህ በመድከማችሁ እግዚአብሔር ይባርካችሁ። እናንተ የመከላከያ ሰራዊትም፣ የወረዳው አዛዦችም፣ የቀበሌ ኃላፊዎችም ሁላችሁንም እግዚአብሔር ይጠብቃችሁ። የዲዮስቆሮስ አምላክ፣ የአትናቴዎስ አምላክ፣ የዮሐንስ አፈወርቅ አምላክ፣ የባስሊዎስ አምላክ፣ የጎርጎሪዎስ እንዚናዙ አምላክ፣ የጴጥሮስ አምላክ፣ የጳውሎስ አምላክ ከእናንተ ጋር ይሁን። አቡነ ዘበሰማያት ተዋሕዶ ታነሳሻል በመንፈስ ቅዱስ